ዛሬ እንግዲህ አንዱ ቤት ደስት አንዱ ቤት ደግሞ ሐዘን፣ እውነት ለመናገር ይቻለም። እንደዝናት እና አብርሽ እነ ሩታ ጋር በጀማ ሆነው በርከት ያሉ መልእክቶችንና አዳዲስ ነገሮችን ሰርጋቸውን ጭምር እንኳን ደስ አላችሁ የሚል ኬክ አስጋግረው አስተላልፈዋል። እነ ፍቅር ጋር ደግሞ በጣም ከባድ አሳዛኝ ነገር አለ። ዛሬ እንግዲህ እያለቀሰች መታለች። በመጀመሪያ እኔ ድሮ ካብርሽ ጋር እየሰራች በነበረበት ሰዓት ላይ ብዙ ጊዜ ተናግሬ ያለሁ፣ በጣም ብዙ ኦዲየንሶች ደግሞ ረፊ አብረው ይምጡ አብረው ይስሩ እያላችሁ ስገፋፉ የነበራችሁ፣ ለዛሬ ማልቀሷ ለዛሬ መከፋቷ የመጀመሪያውን ድርሻ የሚወስደው ራሷ ፍቅርና እናንተ ኦዲየንስ ናችሁ። እኔ አብርሽ መጀመሪያ ለሚስቱ ካልሆነ ለፍቅር አይሆናትም። ፍቅር ወደ ድሮ ወደ ይፉ ወደ ፉ ወይም ደግሞ ወደ ራስሽ ተመለሽ በኋላ አያዋጣሽም እያልኩ ነበረ። እንግዲህ እኔ እውነት እውነቱን ነው መናገር የምፈልገው። እውነትም አብርሽ መጠቀም ያርጓታል። ምክንያቱም ማን ነው ሰው የራሱን ሕይወት አበላሽቶ የሰው የሰው ሕይወት ሊያቀና የሚሄደው ማነው? ነው ሲጀመር ፍቅር እና አብርሽ ጋር የሆነ ያው ኤክስ ናቸው ታውቃላችሁ። በጣም ብዙዎቻችሁ ስራ ነው ምናምን ታያቸው እያላችሁ ነበር እንጂ ሁለቱ ኤክስ ናቸው። የሆነ የድሮ ፍቅረኛ ሲገናኝ ደግሞ በመካከላቸው የሚፈጥር ስሜት አለ። ገባችሁ ወይ? ፍቅር ጋር ወይ አብርሽ ጋር የሆነ ስሜት ይፈጠራል። ምንም እንኳን ሩታን ለመመለስ ወይም ከአብርሽ ለማስታረቅ ነው ተብሎ ቢሰራም አይታችሁ ከሆነ እያንዳንዱ ቪዲዮ ላይ ማለት ነው አብርሽ ፉን በጣም ሲያጥላለው ነበር። ይሄ ልጅ ይጎዳሻል፣ ይሄ ልጅ እና ስራ ከሆነ ሩታን ወደ እሱ ለመመለስ ከሆነ ያንን ቃላት መናገር ለፉ ምን አስፈለገ? እንደገና ዱርዬ እንደሆነ ለፍቅር እንደማይሆናት ብዙ ጊዜ እየተናገሩ ነበር እና የሰው ህይወት እያስታረቅሽ ወይንም የአብርሽን እና የሩታን ህይወት እየመለስሽ በፉ ሞራል ላይ መረማመድ አልነበረብሽም። እኔ መጀመሪያም ተናግራለሁ፣ ፍቅር አያዋጣሽም። መጀመሪያ ለምን ሄደ አሁን ለምን መጣ እያልኩ ነበረ እንግዲህ መጨረሻው ዛሬ ፍቅር በጣም እያለቀሰች ከፍቷትኝ፣ ያው ከፉ ጋርም ያለውን ነገር ታውቃላችሁ፣ ከአብርሽ ጋርም ደግሞ ያለውን ነገር ታውቃላችሁ። ከሀገር መውጣት አለብኝ ብላ ኤርፖርት መታለች። በጣም ልቤ ነክተዋለች። ስታለቅስ ያላትን ታሪኳን ህይወቷን ስታወራ የምር ታሳዝነኛለች። አንደኛ ትንሽዬ ናት፣ ሁለተኛ ካጠገቧ ሆኖ አይዞች በርቺ ጠንክሪ የሚላ ሰው የለም። ከዚህ በፊት እንደተናገረችው ፉ ነበረ። ሲከፋኝ ምንም ሲሆን ፎቶችን ሲዘቀዘቅ እናት የፎቶ ሲዘቀዘቅ የሆነ ነገር ሲሆን ፉ ጋ ሄጄ ነበር እማለቅሰው። አሁን ግን በሬን ዘግቼ ነው እያለቀስኩ ያለሁት። ከዚህ ሁሉ ራሴን ለማዳመጥ ከሀገር መውጣት አለ

ታሪኳን እየተናገረች ስታለቅስ ነበረ። ማለት እኔ አሁን ከዚህ ዓለም ላይ ምን ትረዳላችሁ ካላችሁ ዛሬ እና አብርሽ ጋ በጣም ትልቅ ደስታ፣ ሳቅ፣ የይቅርታ ቀን ለሶስት ወር ብዙ ብዙ የተፈጠሩ ነገሮች አሉ እኛንም ያወዛገቡን ነገሮች አሉና እነዛ ነገሮች ክሊን ሆነው ጭራሽ የሰርጋቸውም ቀን የተወራበት ነው። እዚህ ጋር ፍቅር ጋር ስትመጡ ደግሞ ህይወቷ ምስቅልቅል ብሎ እያለቀሰች አገር ጥይ ጥዬ እሄድበት እሄዳለሁ ያለችበት ቀን ነው። ይህን ስታዩ ቤተሰቦች ምን ትማራላችሁ? ይቻለም እንደ ዝናት አንዳንድ ጊዜ እናንተ ካላወቃችሁበት ህይወታችሁን እንዴት ማስተካከል እንዴት መኖር እንዳለባችሁ የማታውቁ ከሆነ በሰው የምትገፉ ለሰው መኖር የምትኖሩ ከሆነ መጨረሻ ላይ ምላሹ ለህይወታችሁ ዋጋ የሚከፈላችሁ ምን እንደሆነ ትማሩበት አላችሁ ብዬ አስባለኝ። እውነት ለመናገር አሁንም ጊዜው አረፈ ደንፎ ወደ ፍቅር ቢመለስ እርግጥ አልበረረችም ግን ሀምሳ ደቂቃ ብቻ እንደ ቀራት ነው የተናገረችው። ፓስፖርቷን ኤፊ ወስዶባት አልፎም ነበር መጥቶ ነበረ ግን በቃ መሄድ ከፈለግሽ ሂጅ ብሎ ፈቅዶላታል ማለት ነው ግን እኔ ያውት ነገር እል ተገባብተዋል። በመካከላቸው መዋደድ መፋቀር አለ። በሃይማኖት አይገናኝም። ኦፍኮርስ ይህን ነገር አውቃለሁ። ግን አምነውበት እስከገቡ ድረስ እኔ አይመለከተኝም ስለ ሃይማኖታቸው። ግን እየሆነ ያለው ነገር እኔ መጀመሪያም ተናግሬ ነበረ፣ የሰው ልጅ የራሱን ህይወት አበላሽቶ ምስቅርቅሉን አውቶ የሰው ህይወት ሊያበራ መቼም ጎንበስ ቀና አይልም። አደለ እንዴ እና ፍቅር፣ አንቺ ጋር ስህተት አለ። መጀመሪያም እየተናገርኩ ነበር። ብዙ ኦዲንሶች ደግሞ እየገፋፋችሁ አብርሽና ፍቅር አብራችሁኑ በጣም ታምራላችሁ፣ ቀጥሉ፣ ፍቅራችሁን አድሱ፣ ሩታን አስወጡ። እንደዚ አይነት አማርኛ የለም። ፉንና ሩታን ለማን ረስታችሁ ነው? ከዚህ በፊት አብርሽና ሩታን ሲደግፉ የቆያችሁ ሰዎች አሁን ተከርብታችሁ አብርሽንና ፍቅርን አንድ ላይ ለማድረግ እንደገና ፉንና ፍቅርን ስደግፎ የነበራችሁ ተከርብታችሁ ፍቅርና አብርሽን አንድ ላይ ለማድረግ የነበራችሁ ጥረት የነበራችሁ ግፊት አሁን አያችሁ አይደል ህይወት እንዴት እንደምታስተምር ወዴት እንደምትወስድ እንዲያውም አብርሽ ተጠቀመባት እውነቴን ነው የምላችሁ እኔ ከማንም ሰው ጥላቻ የለኝም ግን ያየሁትን መናገር ፈልጋለሁኝ እያንዳንዱ ቪዲዮ ላይ ታችሁ ከሆነ እስኪ ከፍቅር ሩታ እንደዚህ አይነት ሴት ናት ለአንተ ትሆንህም አትሆንህም እንደዚህ ታደረጋለች ብላ ያጥላላችበት ሩታን የሰደበችበት ወይንም ሩታን ከፍ ዝቅ ያደረገችበት ቪዲዮ አለ ፍቅር የለም እንዲያውም አብርሽ ነበረ ብዙ ነገሮችን ስለፉ ሲናገር የነበረው። ማንም ሰው ቢሆን ይደብረዋል። እኔም የሆነ ሰው የሆነ እኔ የምወደ ሰው የድሮ ኤክሱን የእሱን ህይወት ሊያቃና ቢሄድ በዛው ጥር ግበል ብዬው ነው የሚሄደው እንጂ አልመለስም። በተለይ ደግሞ እኔን ከፍ ዝቅ እያደረገ እያንቋሸሸ፣ ይሄ ጥፋት ስለሆነ ፍቅር፣ ይቅርታ መጠየቅ ያለብሽ አንቺ ነሽ። ፉን እኔ እንደ ራሴ ማለት ነው። ሲቀጥል ደግሞ ኦዲየንሶችን በራሳችሁ ህይወት ላይ ተማሩበት። እውነት ንምላችሁ ትልቅ አስተማሪ ነው። ሁለቱን ቤት ሄዱና ዩ እነ አብርሽ ቤት። ያው የነ አብርሽ ቪዲዮ በሁለት ሁለት ቦታ ነው የተለቀቀው። አንድ እነ ዳኒጋ፣ ሁለት ደግሞ እነ አሜሪካ እና የተለቀቀው እዛ ላይ እንግዲህ ፍቅር ናፉ የሉበትም። አብረው ሲሰሩ የነበሩ እነ ሩታ፣ እነ ጽጌ፣ እነ ዳኒ፣ እነ ኢሳቅ በጣም ብዙ ሰዎች እነ ሜሪ ተሰብስበውበታል እና ደስ ብሏቸው እንግዲህ ሁሉም ነገር መልካም ሆነ። ትዳር ማለት በነገራችን ላይ ቀልድ አይደለም። አንድ ሰው ገላው ሲታጠብ ሻወር የሚጀምረው ከራሱ ነው ከጸጉሩ ነው አይደለ? ሰውም ደግሞ መምራት ወይንም አንድ ነገር ውጤታማ ሲሆን ቁም ነገር ላይ ማድረስ ከፈለገ ከቤቱ ከትዳሩ ከልጆቹ ከሚስቱ ሊሆን ይችላል የሚፈልጉት ማሟላት ወይንም ትልቅ ደረጃ እነሱ ማድረስ ነው። ከዛ በኋላ ነው ውጭ ወጥቶ ለጓደኞቹ ወይንም ለሀገር ሊተርፍ የሚችለው። ገባችኋል? ትዳር ማለት ደግሞ ትልቅነት ኃላፊ ነው። ልክ አንድ ሀገር ላይ መሪ እንደሚቀጠረው ሁሉ አንድ ትዳር ላይ ትልቅዬ አባዋራ መሪ ሆኖ የሚመራው እሱ ነው። እንዲሁም ትልቅዬ ጥፋት ያየሁት አብርሽ ጋ ነው። ለምን ሩታ የእሱ ናትኝ ዛሬም ተናግሯል፣ ድሮም የእኔ ናት አሁንም የእኔ ናት ብሏል። የእሱ እንደሆነች እናውቃለን፣ ግን ይህን ሁሉ ዙሪያ ጥምጥም ከምትሄድ እርግጠኛ ሆኜ የምነግርህ ያንተ እንደሆነች፣ የዚህን ያህል ኮንፊደንስ ከተሰማ፣ ለምን ያንተ እንደሆነች ማለት ራስን አሳምነ ራስ ለማምጣት አልሞከርክም? ለምን ፍቅርን እዚህ ህይወት ውስጥ አስገባት? ለምን እንዲጣሉ አደረግ? አንተ ባትመጣ ኖሮ ፍቅርና ፉ መቼም አይጣሉም እንደምታውቁት ነው፣ እና አንተ በመካከላቸው የገባኸው። አሁን ደግሞ ኮሜንተሮች ሳያችሁ፣ በጣም ብዙዎች አብርሽን እየሰደባችሁ ነው። ድሮ ስታ ሞገሱታ ነበር እንዴ ፍቅር? እናንተ አብራችሁ ቀጥሎ ታምራላችሁ፣ በርቱ እያላችሁ። በነገራችን ላይ የእናንተን ኮሜንት እያዩ እኮ ነው ቪዲዮ የሚሰሩትኝ ሁላችሁም ማለት ነው። እኔ ግን ብዙ ጊዜ ተናግሬያለሁ። ግን ኦዲንሶች ረፊ፣ በቃ እነሱ ይስሩበት ምናምን ስለምትሉኝ በቃ ህይወት አልገባችሁም ገና እንዴት እንደሆነ ይታያችኋል። አሁን ግን ይገባችኋል፣ በደንብ ይገባችኋል፣ በደንብ ትማሩበት አላችሁኝ እና እንግዲህ እንኳን ደስ አላችሁ የሚል ኬክ አስጋግረው እነ ጋሽዬ፣ ነሜሪ ብቻ በአጠቃላይ ሁሉም ግሩብ ሆኖ ከዚህ በኋላ ጓደኛሞችን አንጣለም፣ በብዙ ነገር ተፈትነናል፣ ብዙ ነገር ሆኗል፣ ግን ከዚህ በኋላ ተያይዘን አብረን ጓደኛሞች ሆነን ብዙ ነገር እንሰራለን ብለው ቃል ተገባብተዋል። እንኳን ደስ አላችሁ የሚል ኬክ ቆርሰዋል። ቀጣይ ደግሞ ጭራሽ ሚዜ ከዚህ በፊት ማርኪን ነበር እማቀው፣ አሁን ግን ዳኒ ዳኒ ለሚዜነት ተመርጧል። ሰርጋቸው በቅርብ እንደሚሆን ተናግረዋል አብርሽ ና ሩታ ስለታረቁ አንድ ስለሆኑ ነጭ በነጭ ለብሰው ስለመጡ ደስ ብሎኛል፣ ግን የእናንተን ህይወት ስታቃኑ የሌላ ህይወት ደግሞ ተበላሽቶ ሌላ ሰው እያለቀሰ መሆን የለበትም። ሲበጠበጥ እኮ ህይወታቸው። በነገራችን ላይ ፍቅር አልነበረችም። ፍቅር፣ በጣም ሞኝ እንደሆንሽ እንዲያውም ዛሬ ነው ያወቅኩት። ማለት በዚህ አሁን ሰሞኑን በተሰራው ነገር እና ዛሬ ያለውን ነገር ሳይ በጣም የዋህነሽ ወይንም ሞኝነሽ ብዬ እንዳስብ አርጎኛል። ብልጥ አደለሽም። ብልጥ ከሆንሽ ማንም ሰው ቅድሚያ ለራሱ ከራስ በላይ ነፋስ። ከራሳችሁ ጋር ሁልጊዜም ራሳችሁ ነው የምታገኙ። ይገባቸው አደለም ለማንም ሰው ሄዳችሁ ጎንበስ ቀና ብትሉ ነገ ተነጎዳ መጥቶ ለእናንተ ሜይ ቢ ጎንበስ ቀና ላይልላችሁ ይችላል፣ እና ከዛ ሞራላችሁ ይጎዳል። ራሳችሁ ናችሁ የምትጎዱት። ለማንም እነ ሩታ ና አብር ስለታረቃችሁ አንድ ስለሆናችሁ፣ እነ ሜሪ ሁሉም ባጠቃላይ ብቻ ግሩብ ሆነዋል ጀማ ሆነዋል፣ እንኳን ደስ አላችሁ ማለት ፈልጋለሁ። ፍቅርና ፉም ደግሞ ታርቃችሁ እንደ ድሯችሁ አንድ ሆናችሁ ቪዲዮ እንድትሰሩ ወይም እንድትመጡ መልካም ምኞቴ ነው። ፍቅር እንግዲህ ፓስፖርቱን ይዛ ኤርፖርት ትገኛለች። ነገር ግን ስቲል እስካሁን አልበረረችም። ግን እንደምትሄድ መቶ ፐርሰንት እርግጠኛ ነኝ። ለምን ምላለች በቃ እኔ ማርያምን ልሄድ ነው አልቀርም፣ ምንም ነገር ቢፈጠር ብላለች። ፉም ደግሞ ለማስቀረት አልሞክርም፣ ከሄደች ትሂድ። እኔም ደግሞ የራሴ መንገድ ጀምሬያለሁ። እንዲያውም ደግሞ እኔም ሊሄድ ነው ብሎ ነው የተናገረው። ፉም የራሱን ፕሮሰስ ጀምሯል ማለት ነው። ቤተሰቦቼ መጀመሪያ ቅድሚያ ለራሳችሁ ስጡ የሚለው ነገር ትምህርት ትወስዱበታላችሁ። እና አብርሽ ደግሞ በጣም ራስ ወዳድ ነህ፣ እውነቴን ነው የምለው። የራስን አስተካክለ ሌላውን ተወት ተወት ማድረግ አልነበረብም። ይቅርታ